አሁን ዛሬ በድጋሚ ለአርቲስት ተስፋዬ ሳህሉ ወይም አባባ ተስፋዬ በዘጠና አራት አመታቸው ከዚህ ዓለም በሞት ተለይቷል። ሐዘናችን እንገልጻለን። መጽናናትን ደግሞ ለቤተሰብ ለአድናቂ ብቻ ሳይሆን ለሁላችንም ተለይቶ የሚነገር ስለማይሆን ለሁላችንም መጽናናትን እንመኛለን። እኔ በጣም ነው በግል ያዘንኩት ምክንያት ስላለኝ ነው። የግል ምክንያት ከሶስት ቀን ከራቀን በፊት ቤታቸው ሌሊት እያሰብኩኝ ነበር፣ ከምሬ ነው መነግረ ከአንድ ጓደኛ ጋር እያወራ ቀራረቡ እያጫወጡኝ ነበር። አዎ ያው የእኛ ሰፈር አካባቢ ስለሆኑ፣ ግን የሆነ አጋጣሚ ሆኖ ትዝ ካለ ብስራት ኤፍ ኤም ሲቋቋም መጀመሪያ አካባቢ ብዙ ሽልማት ከሰጣቸውም ሰዎች አንዱ አባባ ተስፋዬ ነበር። መስሄ ሪዞርት ላይ የሸልማቸው ነበር። ቴሌቪዥን ትልቅ ቴሌቪዥን ወጣቶች ናቸው ተሸክሞ ሁሁ ዛ አብረን የተነሳ ነው ፎቶ ነበር፣ ጠፋ እሱ ፎቶ ና ሁሌ ማእምሮ ላይ ያው በልጅነት በምታሳልፈው ነገር ይቀረጽ ይቀረጽባል። እሳቸው ከዚህ ዓለም በሙት ረግ እድሜያቸውም እየገፋ ነው ሳይ ላይ ፎቶ ቢያንስ ያጠፋችሁን ፎቶ መነሳት አለብኝ ብዬ እያሰብኩኝ በነበረበት ሰዓት አጠጋቢ ያለ ሰው እንደ ዝም ብላ ነው የምትቆጥረው አንዳንዴ ካለፈ በኋላ ነው ግን እሳቸው ያላቸው ክብር ይታወቃል በግሌ በጣም በቃ ትን ብሎኛል የዛሬ አበቦች የነገ ፍሬዎች በእሳቸው ተረት ነው አሁን ሁላችንም እዚህ ለደረስንበት ነገር አንድ ማስታወሻ ትዝሚ እንደዚህ ሁሌ ነው የማወራው ና ቁጭ ብለ ህጻን እየሆን ስታይ ቴሌቪዥን ላይ አንተ ልጅ ጠጋ በል ወደሳ ምናምን ሲሉ የእውነት መስሎ ትጠጋ ነበር ይመስል ነበረ በብዛት መተያ ያለ ኢትዮጵያ ቴሌቪዥን የድሮ ላይ ልጆች ጊዜ ላይ እንደዛ ነበር። እና ሲመጡ ሁሉ እኮ የሚነሱ ህጻናት ነበሩ በጣም የሚገርመው ነገር ፊት ለፊት በቴሌቪዥን መስኮት ብቅ ሲሉ የሚነሱ ህጻናት ነበሩና እንግዲህ ያለፉትን አርባ ዓመታት ነው እንግዲህ ይህን ፕሮግራም እየመሩ በአርባ ዓመት ውስጥ ደግሞ አስብ ከአንድ ትውልድ በላይ ነው ያደገው በሳቸውና እኛ እኛ በኢትዮጵያዊነት ባህል እንድታድግ በኢትዮጵያዊ ማንነት እንድናድግ ብዙዎቻችንን አነጸው። እንደ አስተማሪም፣ እንደ አባትም አድርገው ያሳደጉን ትልቅ ሰው ናቸው። ትንሽ የሚያሳዝነው ነገር አብይ፣ ምናልባት እንግዲህ ጡረታም ወጥተው እድሜያቸውም ገፍቶ የነበሩበት ህይወት በብዙዎችም ሲነገር የሚያሳዝን ህይወት ውስጥ እንደነበሩ ነውና አንዳንድ ታላላቅ ሰዎች፣ ብዙ ነገሮች መለወጥ የሚችሉ ሰዎች እሳቸው ህይወታቸው አልፎ ከተሰማ በኋላ ከፍተኛ ሀዘናቸውን በፌስቡክም በማህበራዊ ድረገጾችም ሲገልጹ ትሰማለን። በዛን ጊዜ ግን እኚህን ሰው ማሰብ ያልተቻለባቸው አጋጣሚዎች ለምን እንደሆነ አጠያቂ ነው። እነዚህ ሰዎች በእኚህ ትልቅ አባት ስር ያደጉ ናቸው ብዬ አስባለሁ። ና በጣም ማለት ሬስቲን ፒስ በሚል ቃል ብቻ የሚያልፉ ሰዎችን ስታይ ምንድን ነው ማለት በተስፋዬ ትልቅ ሀውልት ራሱ ይገባቸዋል። ደስ የሚለው ነገር ደግሞ ተከብረው በጣም በብዙ ልብ ውስጥ ገብተውም ነው ህይወታቸው ያለፈው። የእድሜም ባለጸጋ ናቸው። አንዳንዴ አንጋፋ የሆኑ ሰዎች በህይወት በሚያልፉበት ሰዓት የሰሩት ስራ ትልቅ ነገር እንድታወራ ና እንዳታዝን እያሰብካቸው እንድትቆይ ያደረጋል። አንዱ አባባ ተስፌ ናቸው። ጀጋማ ከሌለውን ስናነሳ ሁሉ የምንደሰትበት ነገር እንደዚህ ነው። በዘጠና አምስት ዓመታቸው ነው ከዚያ ዓለም በሞት የተለዩት። አሁን ደግሞ አባባ ተስፋዬ በዘጠና አራት እድሜያቸው ራሱ በጣም ደስ የሚል ነው። ማለት ለአንድ በዚህ ዘመን ለሚኖር ሰው በቂ ነው በቂ አይደለም በሚል ክርክር ሳይሆን በጣም ደስ የሚል እድሜ ነውና እኛም አባባ ተስፋዬ ለዚህ ራሱ በቅተው ሁሉም ሰው አክብሯቸው ስለሆነ ምንም ችግር የለውም ብዬ ነው ማምነው አንዳንዴ ከሀዘን ይልቅ እሳቸውን በማሰብ ሐውልቶችን የተለያዩ ነገሮችን በማድረግ ጥሩ ነገሮችን ማድረግ እንችላለን ብዬ ነው የማምነው። ምናልባት ዛሬ ሰባት ሰዓት አካባቢ ነው እንግዲህ ህይወታቸውም እንዳለፈ ለመላ የኢትዮጵያ እንዲሁም ደግሞ ለአድናቂዎች፣ ለወዳጅ ዘመዶቻቸው እየደረሰው እንደ መረጃ መልክ። ግን ባለፈው ቅዳሜ ለትም ዩኒቲ ዩኒቨርሲቲ ለእኚህ ታላቅ አባት የዶክተሬት የክብር ዶክተሬትም ሰጥቷቸው ነበር። ይሄኛውን የክብር ዶክተሬታቸውን እንግዲህ ቤተሰቦቻቸው ቤት ድረስ ይዘው ታይቶት ነው ታይቶ ነው እንደሚመልፍ እንዳይባል እንጂ ባለቀም ሰዓት እንግዲህ ኢትዮጵያ ቴሌቪዥን ድሮ ይቅርታ ና ስ ማጥፋሰ ሳይሆን ሁሌ ድሮ የሆነ የሚባል አባባል ነበር። ልክ የእድሜ ባለጸጋ እንግዳ በሚያቀርብበት ሰዓት ከአንድ ሳምንት በኋላ ህይወታቸው ያልፋሉ በብዛትና ኢትዮጵያ ቴሌቪዥን ምንድነው እንዲሁ ሟርተኛ ምናምን ይባል ነበር። ያው እንደዚሁ ማህበራዊ ድረ ገጾች ላይ የድሮ ማለት ነው። ያው አሁን ኢቢሲ ሲሆን ሁሉ ተቀይሯል። ቅር የለውም። አሁን እንግዳ ሲቀር ማን የሚሞት የለም አለም ላይ ሲቀር ማን ነበር። ራምሴ ጎል ሲያገባ አንድ ሰው ይሙት ነበር ይባል ነበር። አንዳንድ ያው ግጥምጥሞች ናቸው እንጂ ያው እምነት አይደለም። ለማንኛው ዩኒቲ ግን ቀድሟል። በጣም ደስ ይላል። በጣም ቅብር ይገባል። ምናልባት ያው አባባ ተስፋዬ እንግዲህ ዶክትሬት ማዕረግም ስለተሰጣቸው ያም ማዕረግ እየተጨመረላቸው ነው የሚጠሩት ና የቅብር ስነስርዓታቸው የሚፈጸምበት ቀን ቦታም እስካሁን ይፋ አልተደረገም። ምናልባት እንግዲህ በርካታ ኢትዮጵያውያን በዚህ የቅብር ስነ ስርዓት ላይ የተሰማቸውን ጥልቅ ሀዘን ይገልጻሉ ተብለው በሳቸው ስር ያደጉ በሳቸው ስር ያለፉ አሁን ላይ እንዳለው አይነት የልጆች ፕሮግራም ሳይሆን በዛ አይነት ማንነት ውስጥ እንዲያድጉ የተደረጉ ብዙዎች ኢትዮጵያውያን በዚህ የቅብር ስነ ስርዓት ላይ ተገኝተው እንግዲህ ሀዘናቸውን ይገልጻሉ ተብሎ ነው የሚጠበቀው። እስካሁን ድረስ ግን የት እንደሚቀበሩም መቼ እንደሚቀበሩም የወጣ መረጃ የለም። ግን በዚህ አጋጣሚ በድጋሚ የፍቅር ቀጠሮ ፕሮግራም ለመላ ኢትዮጵያውያን እንዲሁም ደግሞ ለወዳጅ ዘመዶቻቸው መጽናናትን ይመኛል። እኛንም ጨምሮ ማለት ነው፣ እኛንም ጨምሮ አባባ ተስፋዬ ነፍሶትን በገነት ያኑርልን። ለብዙ ሰዎች ህይወት መለወጥ ምክንያት ነው። ከልብ እናመሰግናለን። በቀጥታ ስልክ መስመራችን ላይ ለማስገባት ጥረት እናደርጋለን። እዛው አካባቢ ያው ቅርብ ስለሆነ እኛም ጋር ካለንበት ቦታ አካባቢ ከቻለን የልጅ ልጃቸውን ያው ከሀዘኑ ትንሽ ከባድ ስለሚሆንበት ለማስገባት ጥረት እናደርጋለን። ከመሸጋገሪያ በኋላ ወደ ሌሎች ጉዳዮች እናልፋለን። የተከበራችሁ አድማጮቻችን በቀጥታ ስልክ መስመራችን ላይ የአባባ ተስፋዬ የልጅ ልጅ ወይንዕሸት አለች። ሰላም ነው ወይንዕሸት እንዴት ነሽ? እንደምን አመሸሽ? ሰላም ነው ያው ለሁላችንም ከባድ ያልተአሰበ ሐዘን ነው። አባታችን አባባ ተስፋዬ ከዚህ ዓለም በሞት ተለይተዋል። ግን በአንዳንድ በኩል አለሞቱም። እሳቸው መልካም ስራቸው ሁሌም አብረውን የሚቆይ ስለሆነ አንዳንዴ የሰሩትም ስራ እንድናዝን ሳይሆን እንድንደሰት የሚያደርጉንም ሰዎች አሉ። አንጋፋ አባት ስለሆኑና ምን ተሰማሽ አልልሽም፣ ነገር ግን በዚህ አጋጣሚ ክብር ስለሚገባቸው ብዙ ነገሮችን መናገር ስላለብን እንደ ልጅ ልጅ ስለ አባትሽ ማለት የምትፈልጊውም የኢትዮጵያ ሕዝብም እንዲሰማ የእኛ አድማጮችም እንዲሰሙ የምትፈልጊውን ነገር እድሉን እንስጥሽ። ና ንገሪ ንስቲ ጠንቀር ብለሽ ድምፅሽን ትንሽ ጮክ አድርጊው። ከይቅርታ ጋር አይሰማም በደንብ።

እሺ እስቲ ያው እናመሰግናለን። ብዙ ነገር እያልሽን ነው። የመጨረሻ መልእክት ለበቤተሰብ ሕይወታቸውም ለቤተሰባቸው በሚከፍሉት መስዋዕትነትም ለብዙ አርአያ መሆን የሚችሉ ናቸው። የኛ የቤተሰብ ፕሮግራም ነው፣ የፍቅር ቀጠሮ ነው። እስቲ በቤተሰብ ውስጥ የነበራቸው ሚና በመጥቀስ መልእክቶችን ንገሪ ነው አምረን አንድ ላይ ነው የምንኖረው። ስለዚህ ለእኛ አባታችንም ጓደኛችንም ሁሉ ነገራችን ናቸው። ይህን ግዝሻ ምንም ቃላት ያሰኛል በጣም በድም ስለማይሰማል። እሺ፣ ወይንዕሸት በጣም አመሰግናለሁ። እግዚአብሔር መጽናናቱን እንዲሰጥሽ ከልብ እመኛለሁ። በቀጣይ ያሉትን ነገሮች እናወራለን። እናመሰግናለን። እግዚአብሔር ነፍሳቸውን በገነት ያኖርልን። ለናደሪ ካለችበት የሀዘን ስሜት አንጻር እንደዚህ ራሱ ጠንካራ ሆና ማውራት በጣም ጎበዝ ናት። እዚህ ፕሮግራም ላይ አሁን ስናስገባ አንድ ሰው አመስግኑልኝ ብላለች። ሰይፉ ፋንታሁን ሁሌ እየመጣ ይጠይቀናል እና በጣም አድንቁልኝ ብለ ተናገረች። ያው እኛም ደግሞ ለሙያ ባልደረባችን እንዲሁም አሁን ሀብታም ሆኖ የሬዲዮ ጣቢያ ላይ ከፍቶ በርታ። በጣም ደስ ይላል። የኢትዮጵያ አድማጮች ሁሉም ይህን ነገር እየሰሙ ስለሆነ ደስ ይላል። እንደዚህ አይነት ነገሮች ሌሎቻችሁም በዚህ አጋጣሚ ሰዎች ከሞቱ በኋላ ብቻ ሳይሆን እኛ እንደ ጋዜጠኛ መረጃ፣ እንዲሁም ደግሞ ሐዘናችንን ለመናገርም በዚህ አጋጣሚ ክብር ለሚገባው ክብር ለመስጠት አወራን እንጂ በሕይወት እያሉም ብዙ ሰዎች መረዳት እየተገቧቸው በኋላ ላይ ጸጸት ውስጥ የሚከቱ ነገሮች አሉ። የተለያዩ ሽልማቶችን ድርጅቶች ከምታበረክቱ በብዙ ነገሮች እኔ ለመቃወም አይደለም። ዛሬ ፍቅር ቀጠሮን እንድትሰሙ በአክብሮት እንጠይቃለን። ብዙ ሰው በህይወት ቆሞ እንደ ሞተ እንዲቆጠር የሚያደርጉት አስደንጋሽ ታሪኮች እየሰማን ነው። የፍቅር ቀጠሮ ፕሮግራም ማንንም ድርጅት ተለማምጦ ማያውቅም አይጠይቅምም። ነገር ግን በፍላጎት እየመጣችሁ ምክንያቱም ግዴታ ስላለብን መጥተው አስተዋጽኦ የሚያደርጉትን ከልብ እናከብራቸዋለን። አድማጮች ትልቅ እውቅና እንድትሰጡልን እንፈልጋለን። አድማጮች ሰምተው አድማጮችን እየረዱበት ያለው ትልቅ ፕሮግራም ነው። የብዙ ሰዎች ሕይወት እየተለወጠ ነው። በታሪኮች ዛሬ የምናሰማውም፣ ድርጅቶች በጣም ልታስቡበት ይገባል። ብዙ ነገሮችን ሰፖርት ማድረግ ያለባችሁ እንደዛ ነው። ወደዚህ ፕሮግራም ማተኮር አለባችሁ፣ ለሚቀርቡት ሰዎች። ለእኛ አይደለም፣ የሚቀርቡት ሰዎችን በጥሩ ሁኔታ መቀየር አለባችሁ። ምንም ደስ የሚለው ነገር ደግሞ የፍቅር ቀጠሮ ከሀገር ቤትም እስከ ውጪም ብዙ አድማጮች አሉት። እየሰሙ እራሳቸው በራሳቸው እየደገፉና የመጪው ዘመን የኢትዮጵያ ጥሩ ትንሣኤ ይሆናል ብለን ከምናስባቸው ፕሮግራሞች አንዱ የፍቅር ቀጠሮ ነው። ለማጋነን አይደለም፣ ምክንያቱም ህዝቡ ይናገራል። ህዝቡ እርስ በርሱ ይረዳዳል። ከአንድ ተቋም ምቶ እርዳታዎች ብቻ አይደለም የሚደረጉትና ታሪኮችን በምትሰሙበት ሰዓት ድርጅቶች የተሻለ አስተዋጽኦ ማድረግ ትችላላችሁ ብለን ስለምናምን ነው። እንደ አባባ ተስፋዬ ከሞቱ በኋላ ሀዘናችንን ከመግለጽ በተጨማሪ በህይወት እያሉ ወደ ሞት ህይወት የሆነባቸው ሰዎች ስላሉ እነሱን መርዳት አለባችሁ። አድማጮቻችን ግን ከሀገር ቤት ውጭ ያላችሁትና እንዲሁም በሀገር ቤት ውስጥ ያላችሁን በጣም በጣም ነው የምናመሰግናችሁ ባለታሪኮቻችን ህይወት እንዲለወጥ ስለሚያደርጉልን ማለት ነው። እውነት ነው። ምናልባት ባሳለፍ ናቸው ከሁለት ዓመታት በላይ ጊዜያት እንግዲህ ከአድማጮቻችን በዋነኝነት ደግሞ በግል ላይ ፍላጎት በሚደረጉልን ድጋፍ ነው በርካታ ነገሮች ለተቸገሩት እንዲሁም ደግሞ ታሪካቸውን ለሚያቀሩት ድረሱልኝ ጥሪን ለሚያቀርቡ ወገኖቻችን እየተሰጠ ያለው ድጋፍና አንዳንዴ ምን አይነት ነገሮችን ትታዘባለህ መሰላቢ አሁን ለምሳሌ ከሴቶች ጋር በተገናኘም እንዲሰሩ የተቋቋሙ መስሪያ ቤቶች የሴቶች ጉዳይ ሲነሳ፣ ከዛ ያንን ነገር ለመደገፍ ከዛ ነገር ጋር ለመስራት ያላቸው ተነሳሽነት በጣም ወርዶ ታያለህ። ከህጻናት ጋር በተገናኘ ከኤች አይ ቪ ጋር በተገናኘ ከብዙ ጉዳዮች ጋር በተገናኘ የእነዛ መስሪያ ቤት መቋቋም ምን እንደሆነ ሁሉ አላማው እስኪጠፋ ድረስ የምትመለከታቸው ነገሮች አሉና እንደዚህ አይነት ፕሮግራሞች ደግሞ በሚጀመሩበት ሰዓት ፕሮግራሞቹን የመደገፍ አንዳንድ የምታያቸው ነገሮች በትልቁ በይፋ ይህንን አጋጣሚ ማንተ ስላነሳው የምንታዘበው ነገር ምንድን ነው? አንዳንድ የመንግስት ተቋማት በእንደዚህ አይነት ስራ ላይ እንኳን ሰርተው የሆኑ ነገሮችን ለመስራት ሲፈልጉ ምታየው የመንግስት ጣቢያዎች አካባቢ ስራዎችን ለመስራት የመፈለግ ወይም ጣቢያን የመምረጥ ፕሮግራምን የመምረጥ ሳይሆን ጣቢያን የመምረጥ ነገር በመንግስት የሚተዳደሩ አገር ውስጥ ያሉ ሬዲዮ ጣቢያዎች ወይ ቴሌቪዥን ጣቢያዎች እንዳሉ እናውቃለን። በይፋ ማለት ነው በብዛት የምትመለከተው ወደዛ ቦታ ላይ የማተኮር ይሄ ከግራ ቀኝ ከግራ ኪስ ወደ ቀኝ ኪስ የማዞር አይነት ተብሎ የሚነሱ አይነት ሀሳብ ነውና እንደዛ አይነት ግን ኢትዮጵያ ነገር ነው። እኛ እንደውም የመንግስት መስራት የሚገባውን ስራ ነው። ለህብረተሰብ የሚሰራ ነገር ካለ ለህብረተሰብ እንዲሰራ የማድረግ ተግባር ቢስ ሊፋፋ የሚል ነገር ነው። አንዳንዴ ወጣቶች ላይ የምንሰራ ከሆነ ወጣቶች ላይ የሚሰሩ ፕሮግራሞችን ማበረታታት፣ ወጣቶች ላይ የሚሰሩ ድርጅቶችን መደገፍ፣ ወጣቶች ላይ የሚሰሩ ፕሮግራሞችን ማበረታታት ማሳደግ በትልቁ መታየት አለበት ብለን እናስባለንና፣ አደለም ሌሎች ድጋፎችና እርዳታዎችን ለማድረግ የባለሙያ ሀሳብ ራሱ በጣም ተቸግረ የምታገኝባቸው አጋጣሚዎች ስላሉ ይህንን ነገር ምናልባት እየሰሙ ያሉ ከፍተኛ ባለስልጣናት ወይንም ደግሞ ለውጥ መፍጠር የሚችሉ ሰዎች ስላሉ ይህንን ነገር በአጽንኦት ሰጥቶ ለመመልከት ነው። ለወደፊትም እንግዲህ አሁንም ዛሬም የሚቀርብ በጣም የሚጠበቅ ታሪክ አለ። በዚህ ላይም እንግዲህ እንዲሁም በቀጣዩ በፕሮግራማችን ላይ የሚቀርቡ አሳዛኝ እንዲሁም የወገንን ጥሪ የሚፈልጉ አይነት ጉዳዮች ስላሉ ከነዚህ ጎን በመቆም አለው ባይነት ቢታይ የተሻለ ነው ብለን እናስባለን። መልካም አድማጮቻችን፣ ሁሌም ግን እናከብሯቸዋለን። በሀገር ቤትም በውጭም ያላችሁ፣ ምክንያቱም የድርጅቶቹ ሚና እየተወጣችሁ እየሰማችሁ ለሶስት ዓመት የፍቅር ቀጠሮ ፕሮግራም ሲቀጥል የማንንም ድርጅቶች ደጅ ሳንጠና ማንንም ብዙ ሳናስቸግር ራሳችሁ በምትፈጥሩት ሰብአዊነት ብዙ ሰዎችን ህይወት ለውጣችኋለን። እናከብራችኋለን። የበለጠ ደግሞ ብዙ አድማጮች እንዳሉንም በእነሱም ስራ እንደምንደሰት የሚመሰክሩት ተግባራት የተፈጸሙ ስለሆነ በነሱ ደስተኛ ነን። የዛሬውን የፍቅር በግጥም ያው ለአባባ ተስፋዬ ማስታወሻ አድርገነዋል። የእሳቸውንም ጉዳይ በዚህ እንቋጨውና ወደ ሌሎች ጉዳዮችም እናልፋለን። ስለዚህ በግጥም ለመቋጨት ጥረት እናደርጋለን። አስታውሱ አድማጮቻችን፣ ዛሬ መሰማት ያለበት ታሪክ አለ። የአውሮፕላን አብራሪው ወይም ካፒቴኑ ልታገባው የተዘጋጀችው ወጣት የቤተሰብ የትውውቅ ቀን ላይ አድራሿን አጥፍታ ተሰውራለች። ስለ ማሳጅ ቤት ጉድ ለመናገር የሚከብዱ ግለሰው ሊነገሩ ሊሰሙ የሚገቡ ጉዳዮችን ትነግረናለች። የ19 ዓመቷ የናዝሬቷ ወጣት አስገራሚ ፍቅር ታሪክ ከሀገር ቤት ውጪ ዛሬ ይደምጣል። ባልደረቦቻችን እንደተጠበቁ ነው። ከለንደንና ከአሜሪካ ሪፖርተሮቻችንን እናስገባለን። ሌሎችን ጉዳዮች ተካተዋል። ለአባባ ተስፋዬ ግን ግጥሙ ማስታወሻ አድርገን ወደዛው እናሰማ እናስተል ልጆች፣ የዛሬ አበባዎች የነገ ፍሬውን፣ እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች፣ በጣም ጥሩ ነው ልጆች። ዛሬ ደስ የሚል ተረት ነው የምነግራችሁ። ስለዚህ ተረቶቼን በምትሰሙ ጊዜ ሁልጊዜ ጊዜ በስነ ስርዓት አእምሯችሁ ውስጥ እንድታስቀምጡ ትፈልጋለሁ። እንዴት ናቸው ልጆች፣ የዛሬ አበባዎች የነገ ፍሬዎች ብለው ስጀምሮ በሚገርሙ ድምፆች ይፈጠርብኝ ነበር። የተለየ ስሜት አባባ ተስፋዬ ናቸው። ሁሉ አባት ትዝታ መጣብኝ። በዛ በልጅነት ብርቅ በሆነ ጊዜ የቴሌቪዥን መስኮት መሬት ተደራርበን ልጆች በአንድነት እንጠብቅ ነበረ፣ ሳምንቱን በውጉት የአባባ ተስፋዬን ተረቶች ለመስማት ናት። አረፍ ካረፈ በኋላ በልቶ ጠጥቶ መኝታም ተኝቶ አድሮ በማግስቱ ወደ መንገዱ ይሄዳል። ከማግኘቴ በፊት እኮ አይጥ አግኝቼ አይጥ እኮ ትልቁ ተማሪች ልኝ። ይገርምሃል፣ በጣም እኮ የሚያስደንቅ ነው። አይ፣ ሊሆን ይችላል። እንዴት ነው እሺ፣ እናንተን እንደ ሰው ላሳድር፣ ግን እንዴት አድርጌ ከዚህ ሁሉ እባብን አሳድራለሁ አለና፣ እንደ አሁኑ ዘመን ቶም ጄሪ ሳይኖሩ ትረታቸውንም በእጃቸው እየሳሉ ለብር ለዝና አይደል እሳቸው ሲሰሩ ዓላማቸው ነበር ልጆች እንዲማሩ እውነትንም ይዘው በፍቅር እንዲኖሩ። እውነት ኃይለኛ ነው። እውነት ያጋልጣል። እውነት ከተፍ ነው የሚለው። ውሸት እንደው ውሸት ይመስላል እንጂ ለጊዜው ይመስላል እንጂ እውነት ኑራ ኑራ ኑራ ተደብቃ አንድ ቀን ትርክ ብላ ታጋልጣለች። እውነት አትሞትም። እውነት ሞታ አትቀርም። እውነት በስብሳ አትቀርም። እውነት ለጊዜው ትደበቃለች፣ ለጊዜው ትሸነፋለች እንጂ ቀስ ብላ ወጣ ግልጥ ታደርጋለች። ስለዚህ ልጆች ሰው አላየኝም ብሎ አንድ መጥፎ ነገር ማድረግ አያስፈልግም። እግዚአብሔር ያ እግዚአብሔርም የፈሮ ልባቸው ገራገር ከትንሽ ትልቁ ሚወዳቸው በፍቅር